ኢትዮጵያ ወደዳችሁም ጠላችሁም አሁን ልታምኑም ላታምኑም ትችላላችሁ። ኢትዮጵያን ትወዳላችሁላችሁም። ነገር ግን ምናድናት የምትድነው በአማራ ህዝብ ብቻ ነው። ደቡቡ ከኛ ጋር ነው የሚሆነው፣ ሶማሌው ከኛ ጋር ነው የሚሆነው፣ አፋሩ ከኛ ጋር ነው የሚሆነው፣ ጋምቤላው ከኛ ጋር ነው የሚሆነው፣ ቤንሻንጉሉም ከኛ ጋር ነው የሚሆነው። ነገር ግን ጊዜ ከርቶን ዝም በማለታችን የሁሉም ጠላት እንድንሆን ተደርጎ ነው እንጂ ብዙ አይጠላንም። የሚጠሉን ባንዳ የባንዳና የባንዳ የሌሎች ልጆች ብቻ ናቸው። የሚጠላ ባንዳ የሚጠላበት ምክንያት አለ። ምክንያቱም ገዢው ሌላ ነው። ያ ገዢው መጥቶ እንዳይገዛ አባቶቻችን አሳፍረው መልሰውታል። እሱ ሹምባሽና ሙንጣዝ መሆን ይፈልግ ነበር፣ አላገኘም። አማራ በኢትዮጵያ ጉዳይ ላይ ከዳር እስከ ዳር ዘምቶ ወታደር ሆኖ ሀገር አድኗል። ነፍጠኛ ይሉናል አይደል? እነሱ የሰደቡን ይመስላቸዋል። ነፍጠኛ እኮ ጠመንጃ አንጋች ማለት ነው። አንዳንዶቹ እነሱና የእናንተን ቋንቋ እንናገርም ይላሉ አይደል? እኛ እኛ አማራ ነን ስንል ምን ይዘን ነው አማራ ነን የምንለው ፊደላችን ታዲያስ እስቲ እንጣ፣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው? ታዲያ ስለዚህ እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሁፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን የሚያሳፍር ነገር አለ? ይሄ ሰው ስለ አማራ እየሰጠ ያለውን ማንነት፣ አማራ ለዚህ ሀገር ያበረክተውን አስተዋጽኦ እየገለጸ አንዳንድ ነገሮችን ስሰማ ግን ምንም አልተመቸኝ። ለምንድን ነው ያልተመቼኝ? አንደኛ የሚናገራቸው አንዳንዶቹ ታሪኮች የአማራ ማንነት ያልሆኑ ናቸው። ለምሳሌ ክርስትና ሃይማኖትም ሆነ እስልምና ሃይማኖት መጀመሪያ የተቀበለው የአማራ ሕዝብ አይደለም። መጀመሪያ የተቀበለው ኢዛና ነው። ኢዛና ደግሞ አሁን ትግራይ አካባቢ ወዳለ አካባቢ ይኖር የነበረ አንድ የአክሱም ንጉሥ ነው። ስለዚህ አማራ አይደለም። አማራና የኢዛና ትስስር የቱን ጋር አልተገለጸም። አንደኛው ስህተት እሱ ነው። ክርስትና የተስፋፋው ከሰሜን ወደ ደቡብ ነው ይታወቃል። ግን የሃይማኖት ምንጭ አማራ አይደለም። ክርስትና ራሱ ከሶሪያ ነው የመጣው። የክርስትና ሃይማኖት በሶሪያኖች ነው ኢትዮጵያ የተስፋፋው እንጂ የአማራ ህዝብ ያመጣው ወይም ደግሞ የፈለሰፈው ጉዳይ አይደለም። ሁለተኛ ስለ ቅኔ ያስቀምጣለች ይሆን። ግን ቅኔ የኢትዮጵያ ሕዝብን አኗኗር ቀይሯል ወይ ካልን እሱ ሌላ ጉዳይ ይሆናል። ሌላው ሶስተኛው ጉዳይ ደቡቡ ይወደናል፣ አፋሩ ይወደናል፣ ሶማሌ ይወደናል ከኛ ጋር ነው ብለዋል። ከኢትዮጵያ ህዝብ ግማሽ የሚሆነው የኦሮሞን ህዝብ አግልለህ ለውጥ አመጣለሁ ብለህ ነው እያሰብክ ያለው። የኦሮሞ ህዝብ እኮ ትልቅ ህዝብ ነው። ሁለት ሶስት ሚሊዮን ህዝብ አይደለም። ይህ ህዝብ እሱ እንደሚለው ባንዳ አይደለም። ጣሊያንን ከፊት ለፊት ገጥሞ የተዋጋ ነው። እስቲ አምጣልን ለሚኒኒክ ዋና የጦር አዛዦች እነማን ነበሩ? ይንገረን እስቲ ከአማራ ብሔር ወይም ከሌላ ብሔር መሆናቸውን ያሳየን። በታሪክ ከጣሊያን ጋራ አንገት ለአንገት ተናንቀው ያለፉ በርካታ ኦሮሞዎች በመጀመሪያውም የጣሊያን ወረራ ጊዜ፣ የአድዋ ጦርነት ጊዜ፣ በሁለተኛውም ከጣሊያን ጋር በተደረገው ጦርነት ኦሮሞ ከፍተኛ ዋጋ የከፈለ ነው። እንደነሱ በድብቅ ታሪክን የሚጽፍ አይደለም የኦሮሞ ህዝብ። ሌላው እውን ለአማራ ህዝብ የምትታገል ከሆን ወደድክም ጠላህም የኦሮሞን ህዝብ ማቀፍ አለብህ። ለአማራ ህዝብ የምትታገል ከሆነ ወደድክም ጠላህም፣ ይሄ ሪያሊቲ ነው ስለ ፖለቲካ የምናወራ ከሆነ ስለ ጥላቻ ከሆነ ትችላለህ፣ ራስህን ብቻ ስታሞግስ መዋል ትችላለህ። ራስህን ስታደንቅ መዋል ትችላለህ። ነገር ግን ስለ ፖለቲካ ከሆነ የምናወራው እያንዳንዱ ኢትዮጵያ ውስጥ ያለ ብሄር ብሄረሰብን አምነ መቀበል አለብህ። ይሄ የኢትዮጵያ እውነታ ነው። ስለ ኢትዮጵያ የምናወራው ከሆነ ይህንን ህዝብ አገለህ የምትሰራው ፖለቲካ የትም አይደርስም። የትም አይደርስም አይምሰልህ። ከዚህ ውጪ ድንቁርና ብቻ። ሰባ ሚሊዮን የሆነን የኦሮሞን ህዝብ አገለህ የትም አትገባም። አሁን የማግለል እና ኮርነር ማድረግ ታክቲክ ነው። እዚህ ወተህ እየዘባረክ ያለው እውነታው ግን አይደለም። እነ ጄኔራል አብዲሳ አጋ እኮ ጣሊያን ድረስ ሄደው ጣሊያንን የሰበሩ ኦሮሞዎች ናቸው። ስለ የትኛው ጀግንነት ነው የምታወራኝ? ስለነ ባልቻ ታሪክ ፍንትው አርጎ አስቀምጦታል እናንተ ለረጅም ጊዜ አማራዎች ናቸው እያላችሁ ስታደኑ አቁሩን ከረማችሁ ግን አይደለም የውሸት ትርክት መጻፍ ላይ በጣም የተካናችሁ ናቸው በጣም ይሄን እኔ ስለ አማራ ህዝብ ጥላቻ የለብኝም የአማራ ህዝብን መጥላት አይደለም ይሄን እውነታውን ግን የአማራ ህዝብ ማወቅ አለበት። ኦሮሞ ፈሪ፣ እናንተ ጀግኖች፣ ኦሮሞ ተሸናፊ፣ እናንተ አሸናፊዎች፣ ኦሮሞ በስልጣኔ ወደኋላ ኋላ ይቀራ፣ እናንተ በስልጣኔ ይቀደማችሁ አርጋችሁ ራሳችሁን ምስሉ። ደንቆሮች እና ድንቁርት ናችሁ። ይህንን በግልጽ ነው አስረግጬ ምነግራችሁ። ይህንን ስል አማራን አይደለም እየተናገርኩ ያለሁት እንደናንተ አይነቶቹ ደንቆሮዎቹ ነው። ይሄንን መለው ሮሞ እኮ ይሄ የምታወግዘው ገዳ ባይገባህ ነው እንጂ ከአሜሪካ ሰለጠነ ከተባለው የመንግስት ስርዓት የተሻለ ስርዓት ነው። እያንዳንዱ ሰው በብቃቱ የሚመረጥበት እንደናንተ ሰለሞናዊ ስርወ መንግስት ብላችሁ ረጅም ጊዜ የቤተሰብ ከልጅ ወደ ከአባት ወደ ልጅ እያለ የሚሄድ ስርዓት አይደለም። በብቃትና በእውቀት ላይ የተመሰረተ እያንዳንዱ ሰው ዲሞክራሲያዊ በሆነ መንገድ የሚተዳደርበት የሰው ልጅ እኩልነት የተረጋገጠበት ስርዓት ነው። ያንን ነው ልታወግዝ የምትወጣው በየቦታው። ሌላው የአማርኛ ፊደል እውነት ግዕዝ ፊደል እናንተ ናችሁ እንደ መሰረቱ ሲታሪክን አንጦና እናንተ አይደላችሁ። እኔ እንደሚገባኝ፣ እንደዛ ከሆነ ወይ ለኤርትራንም ሰጣችኋል፣ ወይ ለትግሬዎችም ሰጣችኋል ወይ ከነሱ ወስዳቸዋል እንጂ እናንተ የፈለሰፋችሁት አይደለም። እንደዛ ከሆነ ከአስረኛው ክፍለ ዘመን በፊት የነበረውን የአማራን ታሪክ ጻፉና አሳዩ፣ አውጡ፣ አምጡ። ቋንቋችሁ ከአስራ ስድስተኛው ከአስረኛው ክፍለ ዘመን በፊት የነበረ ስድስተኛው ክፍለ ዘመን እና ከዛ በፊት የነበረውን አንጡና አስረዱን። አይከፋንም፣ ለሀገራችን የሚጠቅም ነገር ስለሆነ። እንደናንተ ከኛ ያልሆነ አንፈልግም። አንነ ለምን ለሀገራችን እንደሚጠቅም ስለምንረዳ፣ እያንዳንዱ ስልጣኔ፣ እያንዳንዱ ህብረተሰብ ስልጣኔ ለሀገር ይጠቅማል ብለን ስለምናስብ ደስ ብሎን እንቀበላቸዋለን። አንጦ ከአስረኛው ክፍለ ዘመን በፊት የነበረ ታሪክ አንጦ ሌላው እኛ ባንዳ ውጪ አይደለም። ኦሮሞ ባንዳ አይደለም። ኦሮሞ በታሪክ ባንዳ አይደለም። ማንጣሊያ ነን እጁን ስቦ ወደ ኢትዮጵያ እንዳስገባ እናውቀዋለን። ሌላ ቀርቶ ጣሊያንን ጣሊያንን አለ እንግሊዝን ስባችሁ እኮ አፄ ቴዎድሮስን ያስገደላችሁ እኮ ናቸው። እናንተ ታሪካችሁን እንዲህ ካልነገሯችሁ አይገባችሁም። የተለያችሁ ፍጥሮች አይደላችሁ። በቃ ፖለቲካንም በዚህ ልክ ወርዳችሁ መገንዘብ በጣም ያሳዝናል። የኢትዮጵያን መጪ ዕጣ ፈንታ የሰመረ እንዲሆን የምትፈልጉ ከሆነ የአማራ ሕዝብ የተሻለ ኑሮ መኖር አለበት ብላችሁ የምታስቡ ከሆነ ወደዳችሁም ጠላችሁም የሁሉንም ብሔር ብሄረሰቦች ያለ ልዩነት ተቀብላችሁ መቀጠል አለባችሁ። የሌላውንም ባህል ወግ፣ ስርዓት ማክበር ይኖርባቸዋል። አለበለዚያ ኢትዮጵያ የምትሏት ነገር አይሰራም። ኢትዮጵያ የምትሉት አማራን ከሆነ እሱ በዛ ልንግባባ እንችላለን። ኢትዮጵያ እኛ የምንላት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን ሁሉንም ብሔር ብሔረሰቦች፣ ህዝቦች ያቀፈች ሀገር ነው እኛ የምንለው እንደናንተ የሆነ ሃይማኖትን ብቻ ወይም ደግሞ የሆነ ብሔርን ብቻ ያቀፈች ማለታችን አይደለም። ይሄ ነው እናንተ ላይ ጥላቻ ትርክት ይባላል። ይሄው ትርክት ቆ እኮ እውነታ መሆኑን የምናረጋግጠው እዚህ መድረክ ላይ ስትወጡ እራሳችሁ መለሳችሁ ትመሰክሩ እንላላችሁ ሰዎች ስለ እናንተ የጻፉት ነገር ሐሰት አለመሆኑን የምንረዳው እዚሁ መድረክ ላይ የምታቀርቡልን ነገር ነው። ስለዚህ እባካችሁ ለመንቃት ሞክሩ፣ ንቁ። የትኛውን ብሄር ግለሰቦች ብሄር ማይፈልጉ የአማራን ብሄር የማይፈልጉ ማየት የማይፈልጉ አማርኛ መስማት መናገርም የማይፈልጉ ሊኖሩ ይችላሉ። ያ የግለሰብ ጉዳይ የግለሰብ ውሳኔ ነው። እንደ ብሄር ግን አከሌ የኔን ቋንቋ መናገር አልፈልግም ስላለ ብሔርን ትልቅን ማህበረሰብ በዚህ ልክ ወርዶ መፈረጅ አይጠቅማቸውም። እርግጠኛ ነኝ የፖለቲካ ኪሳራ ያመጣባቸው